ሩኪ ህዝቡ የሚያስበው ሌላ፣ እናንተ የመጣችሁበት ሌላ። እንድን ነው አለሙ እንድን ነው ነው ረረረ ወይኔ ወይኔ መጣሪ ወ እንዲው እንዲው ልዩ ነው። ይገርማል። ከወና ሁሉ ተረስቶ፣ ያ ሁሉ የቲክታክ የተለቀቀው ተረስቶ። ስለዚህ ቲክታክ ላይ የተለቀቀው አሁን ገባይ በቃ ሀይሚ ወደ መኝቷ ቤቷ ከገባች በኋላ ብሩኬ የተሰማው ስሜት ነው የገለጸው። መብቱ ነው፣ መብቱ ነው። ፍትህ ለብሩኬ ፍትህ ለብሩኬ። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? እኛ ደህና ነን፣ እናንተ እንዴት ናችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁንላችሁ። ብሩኬና ሀሚ መጥተዋል። እንግዲህ በወራ የሰፈር ልጅ ነኝ። እነሱ ፍቅረኛ ሞች አይደሉም። እነሱ እንዲህ ናቸው። ሰው ለሰብስክራይብ ምን አለ ብሩኬን ሀይሚ ይዋደዳሉ፣ ይፋቀራሉ። አንድ የሚሆኑበት ማለት ብዙ ህዝብ በነሱ ስሜታቸው እንደሚጎዳ ታውቃላችሁ። እንደው ዛሬ ያች ልጅ ማለት ነው እንደው ሻርቧን ጥቅልል አርጋ የመጣችሁ ልጅ እንደው ኧረ በስመ አብ አፉያሽ ዱ አርጊ ዛሬ ቀኑን ሙሉ ሲረግሞሽ ነው ያዋሉት ምን ሌሊቱን ሙሉ ነው እንጂ ትናንትና አይደል የለቀቀችው? ብሩኬና ሀይሚ ፍቅረኛሞች አይደሉም ብላ የለቀቀችው። እንዳው ቀኑን ሙሉ ዱአ አድርጊ ዱዓ አድርጊ። እርግጠኛ ነኝ ሙስሊም መሰለችኝ፣ በነገራችን ላይ ማለት ነው። ጸሊ ዱዓ አድርጊ። ብዙ ሰው ነው ያለቀሰብሽ፣ ያዘነብሽ ማለት ነው። በዚህ አጋጣሚ ማለት ነው፣ ምንም ማድረግ አይቻልም። በነገራችን ላይ ኢትዮጵያ ኑሮ ተወዷል። ስለዚህ በዚህም በዛም ብለው ካልተሯሯጡ ችግር ነው። ስለዚህ የመጣላቸው አይዲያ፣ ልክ እንደዚህ ብለው ሰው ማስደንገጥ ነበር። የመጣላት ያው እንደ ዩቲዩበር አይደለች እንደ አይዲያ መጠቀሟ ነው፣ በእሷ ቤት ማለት ነው። እኛ ደግሞ ልጆቻችንን እናቃቸዋለን፣ ወንድማችንን እንኮራበታለን፣ ምንም ነገር እንደማይፈጠር። በእርግጥ ያ የተሰራው ነገር ደስ ይላል፣ ስሜት አለው እኮ ለመጀመሪያ ጊዜ ነው። ብሩኬ ማለት ካለፉ ህይወቶች ጋር ፎቶ አቀናብሮ እዛ ቲክታክ ላይ ሲጭን የሀይሚን የመጀመሪያ ጊዜው ነው። የዛን ደግሞም የዛኑ ቀን ትክክለኛ ለሀይሚ ያለውን ስሜት የገለጸበት ቀን ነው። እንዲሁም ደግሞ ቤተሰቦች አንዳንድ ቤተሰቦች ማለት ነው እንግዲህ ያው እየመረራችሁ ዋጡት። ዛሬም ትቅፍቅፍ ብለው ፏፍሽ ባለ ዛሬ ደግሞ በመኪናቸው ውስጥ ነው የመጡት። አንድ በቤታቸው፣ አንድ የባልጋ ላይ ሲመጡ ርር ቅጥል እያላችሁ የምታያቸው ሰዎች አላችሁ። አርፋችሁ ተቀላቀሉ፣ ተቀላቀሉ። በግም፣ ፍየልም፣ ላም። አረ ፍየሎቹ፣ ይቅርታ አድርጉልኝ። እነሱ እኮ ምንም ውስጥ የሉበትም ፍየሎቹ፣ ይኔ ምስኪኖች። እንደውም ፍየል ነበር ምላሳም የሚባለው ማለት ነው፣ ግን እነሱ ምንም ውስጥ የሉም። እናንተ ናችሁ ያወጣችሁ ስሙን። ምን አገባኝ እኔ። እኔ ላም ተብያለሁ። ኦኬ፣ ላም ነኝ። እኔ ላም ነኝ መስመሬን እንጂ ነው የምሄደው። መስመሬን አላልፍም እኔ ጋይስ። እና ላሞቹ ጋር ደግሞ ምንም የሚጠፋ ነገር የለም። በጎቹ ጋር ግን ስንት ነገር ይጠፋል። ወይኔ ዛሬ እንደውም እስኪ አንድ ነገር ላሰማችሁ። ቆይ ስሙማ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ተሰምቷል። እነዚህ ሰዎች በቁጥጥር ስር የዋሉት በአልጄሪያ ሲሆን እንደምትመለከቱት ታዲያ በግ ለብሰው የበግ ልምድ ለብሰው እንደዚህ ወደ ምንም ማድረግ አልችልም። የመከታው የመከታው የመከታው መልስ ምት ነው። ምንም ማድረግ አልችልም ጋይስ እና ሰምቼው በሳቅ ነው የሞትኩት በሳቅ በሳቅ ነው የሞትኩት። እግዚአብሔር ምክንያቱም ሰሞኑን እንዴ ሰው ስጦታ በሰጠ ምስጋና ሲገባው ጭራሽ ያንሳል በዛል ሊጨመር ይቀነስ የሚል ሳይንስ እንዴ እነሱን ለማለያየት የእነሱን ሆድ ለማሻከር እነሱ በቃ የሆነ ነገር እንዲሆኑ እንዲ ብሩክ ይነጠፍላት እንዴ ለሀይሚ እ ይነጠፍላት ተነጥፎ ሄድላት ተነጥፎ ሄድ በምድር እሷን እየተረጋገጠች ትሄድ። አላበዛችሁትም እንዲህ እስኪ ለእናንተ ይስጣችሁ። በመጀመሪያ እናንተ አልጋ ላይ ተኝታችሁ መሬት የሚተኛ ባል ይስጣችሁ መጀመሪያ መጀመሪያ ይስጣችሁ። ይሄ ብቻ በቂው ነው ብሩክ። እንኳን ይሄ እንዲህ አስባችሁታ። እንዲህ እናንተ እስኪ እስኪ ፈልጉ፣ ካፕሎች ፈልጉ፣ ካፕሎች ፈልጉ ለመጀመሪያ ጊዜ ለፍቅረኛው ወርቅ የሰጠ ጠይቁ። አብርሃምም ወርቅ ሰጥቷል፣ ግን ስንትና ስንት ቆይቶ ነው ስንትና ስንት። አሁን ደግሞ የሰጠው እንዲህ ምን የመሰለ ራሱን የመሰለ ስለ ተካችለት ነው። ሩታ ወርቅ ይገባታል። ስለዚህ ሀይሜም ማለት ነው። እናንተ የምጠብቁት መኪና ትላላችሁ። መኪና መች ጠፋ? መኪና የብሩኬ መኪና ምን ይሰራል? ለሁለት አይችላችሁም? ምን እየት ይሄዳሉ? ተለያይቶ የሚሄዱበት ነገር ሲኖር ደግሞ አለ፣ እንትን ታክሲ አለ፣ ላዳ ላዳ አለ ምንድን ነው ይሄ? ውይ ስሙን ጥሩልኝ። እኔ ቆየሁ። ከወጣውን እኮ ድሮ በኔ ጊዜ ነው ላዳ ያለው። ኧረ ሪያድ አለ፣ ሪያድ ይመጣል፣ ይወስዳታል። ምን ችግር አለ? ፕሮግራም ሲኖራቸው። ፕሮግራም ከሌለ ከሌለ ያው የብሩክ መኪና ቁጭ ብሏል። ምንድን ነው ሌላ መኪና ምን አስፈለገ? ከቻሉ ቤት ቤት ገዝተው በቃ አንድ ላይ ቢጠቃለሉ ብሩክና ሀሚ፣ ውይ እንዴት እረፍታለው መሰላችሁ? ከዚህ ከስቃቄው ከምኑ። ምክንያቱም በቃ እረፍት እግዚአብሔርን ልቁን ጸልዩላቸው፣ እሱ ነገር እንዲሳካላቸው እግዚአብሔርን። ማለት እነሱ አሁን ወደውት እንዳይመስላችሁ እንደዚህ፣ ብሩክም ለብቻ ሀይሚም ለብቻ ወደውት እንዳይመስላችሁ፣ የምሬን ስነግራችሁ ማለት ነው። በተለይ በቀደም ማታ፣ ምንም አክቲንግም ቢሆን ምንም ቢሆን አክቲንግ የሚመጣላችሁ ውስጣችሁ ላይ ሲኖር ነው። በቃ በዛን ሰዓት አሁን ሀይሚ መለየት አልነበረባትም። አልነበረባትም ስላችሁ ያኔ ማሟላት ያለባቸው ነገር ስላልተሟላ ነው እንጂ ማሟላት ያለባቸው ነገር ቢሟላ ኖሮ ሀይሚ ባትለየው ካጠገቡ ብትሆን እንዴት ያምር ነበር ደስ ይል ነበር ነገር ግን ያው ያልተሟላ ነገር ስላለ ተለይታለች መለየት ግዴታ ስለሆነ ሶ ይህን ነገር ደሞ እነሱ ፈልገውት እኮ አይደለም ያው ያልተሟላላቸው ነገር ስላለ ነው ፈጣሪ በቅርቡ ያሟላላችሁ ና ሁሉ ነገር ተሳክቶላችሁ እንደዚህ እንደው እንደው ሲያሳሱ ሲያዋቸው ራሱ እናንተማ እናንተማ የፍቅር የኢትዮጵያ የቡታጅራ የፍቅር መጀመሪያ አብርሃምና ሩታ እንደዚህ ሆነዋል። ለመጀመሪያ ጊዜ ካፕሎችን ያው እኔ ካፕል በደንብ ማየት የጀመርኩት የአብርሃምና የሩታ ጊዜ ነው። እኔ የሩታ ጊዜም ብዙም ምንም አልጣመኝም ነበር። ምክንያቱም አመጣጧም ያው በውሸት በውሸት የተሞላ ነበር። ተአዲስ አበባ ተምን ሲሉ ይው ቡታጅራ ነው ቤተሰቦቿ ያሉት። እና እኔ እሷ ምንም እንትናለ። የነ ሀይሚና ቡርኬ ግን እውነት በቃ እውነት፣ የሆነ እውነት የሆነ ላይፍ በቃ አያችሁ ከመጀመሪያው ጀምሮ በቃ ሲመጡ ጀምሮ እሷን በልቧ እሱን ትወደው ነበረ። እሱም ደግሞ የወዳት ነበረ፣ አያፈቅራትም የወዳት ነበር። እሷም እንደዛው ይመቻት ነበረ። ብዙ ጊዜ ሀይሚ በማየት የሚመቻት ወንድ ጋር የመመቻቸት ባህሪ ያለባት፣ ምክንያቱም ትዝ ይላችሁ ከሆነ ኢንተርቪ ስትደረግ ላይ ክላስ ውስጥ አንድ የወደድኩት ልጅ ነበረ፣ እንዲሁ አይቼው ተመቼ በቃ ወደድኩት፣ ግን ፍቅሬን አልገለጽኩለትም ያለችው ልጅ ነበር እና ብሩኬንም በእንደዛ በአይን እይታ አይታ ወዳው ነበር። የሆነ ሰዓት ላይ የመጀመሪያ ጊዜ ቪዲዮ ሲገናኙ ተደዋውለው ሲዛዛጉ አይታችሁ ከሆነ ናውቀ ነበር የመጣሁት ያለች ፓርት ማለት ነው። እሱም እሱም እውነትሽና እስኪ ድገሚው ድገሚው እያለ ለእኛ ለቤተሰቦች እያሰማ ነበር እና ቀስ በቀስ እየተግባቡ እየተለማመዱ የመጡ ካፕሎች ብሩክና ሀይሚ ናቸው። በመካከል ላይ ብቻ እነሱ አሁን የሚያስቸግራቸው ያለው ቅናት የሚባለው ነው። ቅናት የሚባለው ደግሞ በአንድ ላይ ሲሆኑ በእርግጠኝነት ይተዋቸዋል ብዬ ተስፋ አለኝ፣ በእርግጠኝነት ማለት ነው እና የኛ ውድ ቤተሰቦች ሁሌም ከጎናቸው ሆናችሁ ስለ እነሱ የምትጨነቁ፣ ስለ እነሱ የምትጠበቡ እንዲሁም የውሸት የሐሰተኛ ዜና የምታወሩ ሰዎች ይኸው እውነቱ እንደዚህ ሲመጣ ታፍራላችሁ ማለት ነው እና እኔ ግን ያንን እንትኑን ስላየሁት የሆነ ስሜት ተሰምቶ ነበር። አስከፋዎች ለአስደስትሽ ብዬ አስከፋዎች ምናምን ሲል በቃ ምን ተፈጠረ ምን ያ ማለት የሆነ ማለት እሱ ይሆናል ብሎ ያላሰበውን ነገር የሆነ ነገር አደረገ ምናምን ብዬ አደረገ ስላችሁ፣ አንዳንዴ ሰውን የሆነ ነገር ተናግራችሁም ሊቀየማችሁ ይችላል እና ሳታስቡት ማለት ነው። ሰው እንደዛ የሆነ መስሎኝ በጣም ከፍቶ ነበረ። አስደስትሻለሁ ብዬ ካስከፋሁሽማ ምናምን የሚለው ሙዚቃ፣ የማዲንጎ ሙዚቃ በጣም የሚወደድ ተወዳጅ የሆነ ሙዚቃ ነው እና ትንሽ ደብሮኝ ነበረ። ሰው በዚህ መልኩ ስለመጣችሁ እናመሰግናለን። በእርግጠኝነት ፎቶ ብቻ አይደለም ብዬ ነው የማስበው። እንግዲህ ውሃ ብላችሁ በቃ ማለት አነሰም በዛም ያላችሁ፣ አነሰ ካላችሁም መልሽ ያላችኋትም፣ በቃ እንግዲህ ብሩኬ ላደረገው ነገር እናንተ ቁጭት ጥብጥብ እያላችሁ እንግዲህ ማዳመጥ ነው። በዛውም ደግሞ የመከታው የመከታው መልስ ተመችቶኛል። ዜናው ተመቸኝ አይገልጽም፣ የምሬን ነው የምላችሁ። ስለዚህ ከንግግራችሁ ተቆጠቡ። አንዳንዶቻችሁ የራሳችሁን ሕይወት ሳትቀይሩ ራሳችሁ ያላችሁበትን ሳታውቁ ስለ ሰው አታውሩ፣ አታማስሉ። ስለዚህ ቤተሰብ ማታ እንገናኝ ባይ ወዳችኋለሁ። ማትፈልጋት ሴት ማትፈልጊው ወንድ በቃ አጠገብሽ ሰው መለማመጃ አይደለም። ይሄ ሰው ላይ አይደለም አፓረንት የምትወጣው የሆነ አንዳንድ መጽሐፎች አሉና፣ ሞክረው፣ ሞክራት፣ አውራት፣ እንዲህ ነው እንዲህ። ሰው ላይ አይደለም፣ ህይወት ላይ እንዴት ይቀለደ አንተ ተለማምደ ብቁ ወንድ ትሆናለ፣ የእሷ ህይወትስ አንቺ ተለማምደሽ ከወንድ ጋር ማውራት ወንድ መጀንጀን ወንድ ማሳመን አንቺ ብቁ ሆነሽ። ገንዘብ የሚለቁ ሰዎች ጭምር አሉ። እኔ አሁን ምን ሊያደርግላት ነው? ለአብህ እራሱ በማይባረክበት በዚህ ዘመን የሰው ገንዘብ ሰብስቦ ምን ሊሆን ነው? ቤክ ራይ ሊከፍል፣ ከዛ መኖር? ዋትስ ዘ ፖይንት? ህይወት ምንድን ነው? ከዛ በኋላ ነጥቡ ምንድን ነው? ትርጉሙ ምንድን ነው? ስለዚህ መለማመድም ከፈለጋችሁ ሰው ላይ ባይሆን ጥሩ ነው። አውራ፣ ተጫወት፣ ጥሩ ኮሚኒኬሽን ስኪል ይኖር ግን